በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አራት በዝች ቀን በሊኪያም ከሚባል አገር ሳኑስ በሰማዕትነት ሞት ይሄ ቅዱስም በልጅነቱ የአባቱን በጎ ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር ዘመዶችም የሚሰራውን አያውቁም ነበረ። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ፣ ሳኑስ ሆይ የክብር አክሊልን ትቀበል ዘንድ ተነስተህ ወደ መኮንኑ ሂድ ክብር ይገባው እና በፈጣሪ ክርስቶስ በመኮንኑ ፊት ታመን፣ አለው። በነቃ ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች አለቀሰችም። ነገር ግን ትከለክለው ዘንድ አልቻለችም። ከዚያ በኋላ ስብራ በሚባል አገር ስሟ ማርያም የሚባል ድኖችንና መጻተኞችን የምትቀበል እና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞት ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንዲነት ሄዱ። በምስር ወደ በመርከብም ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩቸው አዘዘ። ቅድስት ማርያም በስቃይዋ ውስጥ ሳለች ነፍሷን አሳልፈው ሰጠች፣ የሰማዕትነትንም አክሊል ተቀበለች። ቅዱስ ሳሉስ ግን ክብር ይገባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑንም ማሰቃየቱን በሰለቸው ጊዜ ወደ እንዲናው መኮንን ከብዙዎች እስረኞችም ሰማዕታት ጋር ላከው። እርሱም ያሰቃየው ጀመር። ተረከዙንም ሰንጥቀው ገመድ አግብተው በከተማውም ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረገ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራዬን አመጣለት እና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣ፣ ምንም ምንም ጉዳት ሳይደርስበት ቀረ! ከመሰቃየቱ በደከመ ጊዜ ራሱን በሰይፍ እንዲቆርጡት አዘዘና የከበረች ራሱን ቆረጡት፣ የድል አክሊልንም ተቀላቀለ። መስሪውም አምኖ በሰማዕትነት ሞተ፣ የሰማዕትነትንም አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጾለት ይማረን፣ በረከታቸው ትድረሰን ለዘላለሙ አሚን። በዚች ዕለትም ሐራቄል ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካሪያስ ነው። እርሱም የጲኖጦስ እና የአብያላ ሀገሮች ገዥ ነበር። የእናቱ ስም ኤልሳቤጥ ነው። እርሱም ይህንን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቁ አምላክ ከመጠመቁም አምላክ ዮሐንስ ጋር በስም አንድ ሆኗልና በተገጽሶ እና በፍርሃ እግዚአብሔር አሳደጉት የቤተ ክርስቲያንን መጽሐፍት ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታመጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበረ። ከዚያም አባቱ ከሞተ በኋላ የሀያ ዓመት ልጅ ሲሆን መስፍን ሆነው፣ የጴንጦስ የሐራቄል ሌሎቹም አገሮች ሁሉ ተገዙለት። እንዲሁም እያለ የመላእክ አምሳል ሰይጣን ታየው፣ እንዲህም አለው አንተ ተነግስ ዘንድ ወደ አንቆጽያ ሄድ የንጉስ ኑማሪያኖስን ልጅ አግባብሎ ብሎ ጌታ አዙኋል አለው። ቅዱሱም በሆኑ ይሄ መልአክ ነውን? ግን ካፌ እግዚአብሔር ስም ከሰማሁ አንጾቅያ ሄዳለው አለው። ከዚያ በኋላ ወደ አንጾቂያ ከተማ ሄደ። ንጉሥ የኦቅላጦስ ተገናኘው። ንጉሱም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሀዲ የኦቅላጦኖስ አጾሎንን ያመጡ ዘንድ አዘዘ። ያንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቀለለው። ስለዚህም ስራ ንጉሱ እረገመው፣ ሰደበውም። ንጉስ የኦቅሊያጦስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይገባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋርም መላእክት አሉ። ይዞም ሳመው። ብዙዎችንም ቃል ኪዳኖችንም ሰጠው። በማግስቱም ንጉስ ልኮ ከእስር ቤት አወጣው፣ ወደ እርሱም አቀረበውና ለአጶሎን ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሰራው እንዴት እሰግዳለው አለው። ንጉሱ ግን ከእርሱ ጋር መታረቅሽቶ ብዙ የሽንገላ ነገርን ተናገረው። ከዚያ በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው። ወደ ግብፅ ገዥም ወደ ሰርያቆስም ስለ እርሱ እንዲህ ሲል ጽፎ ላከው። እነሆ ለዮሐንስ ዝሃርቅኝ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን እንሰጥቸዋለው። ቅዱሱም ይህንን ምክንያት ይዞ የጣዖታት ቤቶችን አፍርሶ ተዋቸው። በዚያም ወራት መኮነኑ ሰርያቆስ የሰማዕትነት ራስ መቆረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሲኢድ ዲዮስቆሮስ፣ ቢፎሞን፣ አህራጋኖስ፣ ኪሮስ፣ ዮሊዮስ፣ እል እስክንድሮስ፣ ዮሴፍ፣ ኢስሐቅና ስጢፋኖስ የሚሏቸው ሰዎች መጥተው እኒህ ሁሉም እኛ ክርስቲያኖች ነን እያሉ በግልጽ ጮኹ። ያን ጊዜ መኮነኑ ይዞ ያለ ርኅራሄ ያሰቃያቸው ጀመር። ቅዱስ ዮሐንስም ይህንን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮሆ መኮነኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንዲና አገር ወደ መኮነኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨትም ላይ ሰቀለው፣ በመንኮራኩርም አጣበቀው እንዲጨምቁት። ከዚያም ከባላው አውርደው ሥጋውን እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡት አዘዘ። ምድሪቱም በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላ በማረጃ ቢለዋ ቆዳውን ገፈው ቁስሉን በማቅ ያሸቱት ዘንድ ዳግመኛ አመድ ጉዝጉዘው በላዩ የእሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙ ታዘዘ። እንዲህም አደረጉት። ሁለተኛም በእሳት የጋለ የብረት ችንካሮች አምጥተው በፊቱ ላይ በጆሮውም ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዛችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱ ከወህኒ ቤት አውጥተው በጋሉ ብረት ዘንጎችም ደበደቡት። ከዚያ በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚያ በኋላ ባለ ሰይፍ መጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱ ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ምስል ተጋድሎ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሚን። በዚችም ቀን የአርቃዲዮስ የእህቱ የዲሙናስ የግብፃውያን የአሞኔን የሚናስ ንጉስ ዲዮቅልያጦስ ጭፍሮችም የገደላቸው ፍጻሜ ሆነ። እኒህን ቅዱሳን በእሳት ምልጃ ውስጥ ከአባ ቦሶ ጋር በመጨመሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባል መካከል አወጣቸው። ወደ ንጉሱም ደርሰው እረገሙት። እንዲህም አሉት፣ የምስክርነት ሞት ፍጻሜያችን የማትጽፉ ከእለት ወደ እለት ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። እራሳቸውንም በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንዲህም የምስክርነታቸው ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይገባው። እኛንም በቅዱሳን ሰማዕታት ጸሎት ይማረን በረከታቸው፣ ትድረሰን ለዘላለሙ አሜን። በዝች ዕለትም በከሃዲው ዲዮቅላያጦስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቁረጥ በሰማዕትነት አረፈች። የዝች ቅድስት ወላጆችም ክርስቲያን ነበሩ። በወለዷትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንን መጽሐፍት የአባቶችን፣ ሐዋርያትንም ሕግና ስርዓት ሁሉ እያስተማሩ አሳደጓት። ከዚያ በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህንን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ መቶ ስግደትን ሰገደች። ቁማም ረጅም ጸሎትን ጸለየች። በጸሎቷ ውስጥም እንዲህ አለች፦ የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያ ለሶፌያ ምራኝ። ወደ ጥፋትም በሚወስድ በጠማማ መንገድ እንዲንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው ወላጆች በሚመክሩብኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንዲሆን አቤቱ አትተወኝ። የከበረ የዓለማዊ ፍላጎት ሸክምን ተሸክሚ አታድርገኝ፣ ቀላልና ልዝብ የሆነ ቀንበር ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሀሳብ መጣባት። ተነስቼ በስውር ልውጣ ወደ ሩቅ ምቼ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚያ በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። በመጣችላት ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስቲ ያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የኔንም ልብስ ውሰጂ አለቻት። ሰጠቻትም። የወይኑንም ስካር አእምሮዋን ንስቷታልና ተኝ አለቻት። በላዩም እንቅልፍ በከበደ ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበር እና ርቃ በሄደች ጊዜ በተራራ እና በዋሻዎች ውስጥ ሊሰውሩ ፈልገው በሃይማኖት ምክንያት ከካሃዲው ሊዮቅልያጦስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወደየት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገሮችም ነገሯት። ደግሞም ወደ የት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልያጦስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልያጦስ ታደርሰኛለችን? አለቻቸው። አዎ ታደርስሻለች አሏት። ከዚያም ጥቂት ትጓዘን ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልያጦስ ደርሳ ክብር ይገባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅሊያጦስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣው ተመላ። ወደ እርሷም እንዲያቀርቧት ወደ እርሱም እንዲያቀርቧት አዘዘ። በቀረበች ጊዜ ለአጾሎን ሰገጂ አላት። የሰው እጅ ለሰራውም ለረከሱ የአጋንንት ማደሪያ ለሆኑ እንዴት ይሰግዳለው አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ስጋዋ ተቆራርጦ እስኪወድቅም በከተማውም ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርጎ ወደ ወህኒ ቤት አስገባት። በማግስቱም ያወጧ ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞቺ ለአጾሎን ሰዊ አላት። እርሷም ክፉ ሞትስ ለአንተ ነው፣ የኔስ ከአንተ የሚገኝ ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ የኔን ተወውና ለአንተም የደይን ተንሣ ያለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰበሩ በብረት ብረቶች እንዲደበድቧት አዘዘ። ይህን ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታች እሳትን እንዲያድኑ አዘዘ። ቀኑ በመሸ ጊዜ ወደ ወይን ቤት እንዲያስገቧትም አዘዘ። በዛች ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕመም እንዳላገኙ እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዛችን ክርስቲያን ሴት የስራዋን ጽናት እዩ፣ ትላንትና በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሱም ስራዬንስ አላውቅም አላወቀም። ነገር ግን ፈጣኔ ሰራዮን የሚሽር ነው አለችው! ከዚያ በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ እራሷን በሰይፍ ይቆርጥ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይገባውና ጌታችን ተገለጸላት። ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስምሽ የሚመጸውተውን የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚያ በኋላ አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ለዘላለም ይኖር አሜን።